የአረንጓዴ አሻራ መርሐግብርን እንግዲህ ከመትከልም ባሻገር የኢኮኖሚ ጠቀሜታው በከፍተኛ ሁኔታ እየታየን ያለው በተለይም ኤክስፖርት የሚደረጉ የተለያዩ የምግብ ነክ ምርቶች ላይ ከፍተኛ ለውጥ እያመጣን ያለው የምግብ ዋስትናን ከማረጋገጥም ከፍተኛ እገዛ እያደረገ ይገኛል። እና አሁን የምንሰራው ስራ ከደንም ባለፈ ነው። ከአካባቢ ጥበቃም ባለፈ ነው እና አጠቃላይ ሀገራችን ሀገራችን የጀመረችውን የብልጽግና ጉዞ ለማሳካት በከፍተኛ ደረጃ እገዛ የሚያደርግ ስራ እንደሆነ እምነት አለን። በጣም ደግሞ የሚገርመው ነገር በዚህ ስራ ላይ በእኛ አካባቢም በሀገር አቀፍ ደረጃም ህዝቦቻችን በምንም አይነት ያለምንም ልዩነት በከፍተኛ ሁኔታ ቁርጠኝነት ባለው መልኩ እየሰሩ ይገኛሉ። እንግዲህ ዘንድሮም በዛ መልኩ እንደሚሰራና ና ያስቀመጥነው ግብ ደግሞ እንደሚሳካ ከፍተኛ እምነት አለኝ።